ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንደምኑላችኋል። ከተወዳጁ ብስራት የዩትዩብ ገጽ ወደ እናንተ የሚደርሰውን የመረጃ ሰዓታችን ጀምሯል። የመረጃ ሰዓቱን የምራው እኔ ሚሊዮን ሙሴ አብሬያችሁ ቆያለሁ። በዛሬው ዕለት 84ተኛውን የአርበኞች ድል መታሰቢያ ቀን እየተከበረ ይገኛል። ለሁላችሁም ተመልካቾቻችን ደግሞ እንኳን ለአርበኞች ቀን አድረሳችሁ ለማለት እወዳለሁ። ከዚህ በማስከተል ወደ ሀገር ውስጥና በአርማዶ ጉዳዮች ይገባለሁ። በቅድሚያም አንድ ጉዳይ ልንገራችሁ። ጉዳያችሁን ላስፈጽምላችሁ የወረዳው አስተዳዳሪ ወንድሜ ነው እያለ ገንዘብ ሲቀ

በምስራቅ ሐረርጌ ዞን ግራዋ ወረዳ ውስጥ በወረዳው አስተዳዳሪ ስም የማጭበርበርና የማታለል ተግባር በመፈጸም ከሁለት ባለጉዳዮች ብር የተቀበለው ግለሰብ በስርዓትና በገንዘብ መቀጣቱን የግራዋ ወረዳ አቃቢ ሕግ ጽሕፈት ቤት ገልጸዋል። የግራዋ ወረዳ አቃቢ ሕግ ጽሕፈት ቤት ለብስራት ሬዲዮ የላከው መረጃ እንደሚያመላክተው ከሆነም ተከሳሽ ተከተል ነጋሽ የተባለው ግለሰብ የወረዳው አስተዳደር ጽሕፈት ቤት በር ላይ በመቀመጥ ባለጉዳዮችን ከአስተዳዳሪው ጋር ወንድም እንደሆነ በመግለጽ በአስተዳዳሪው ስም በመጠቀም የማጭበርበርና የማታለል ተግባር ሲፈጽም እንደነበረም በማስረጃ ተረጋግጠዋል። ተከሳሹ ሚያዝያ 21 ቀን 2017 ዓ ም የተለመደው የማጭበርበር ተግባር በወረዳው አስተዳዳሪ ስም ተጠቅሞ ሁለት ባለጉዳዮች ላይ 30 ሺ ብር ተቀብሎ እያለም በቁጥጥር ስር ውለዋል። ከወረዳው አስተዳዳሪ ጋር ምንም አይነት ዝምድናና ግንኙነት የሌለው ግለሰቡ አስተዳዳሪው እንደ ላኩት በማስመሰል ሁለቱን ግለሰቦች ተከታትሎ ጉዳያቸው እንዲያልቅ 1515 ሺ ብር ላኩ ተብላችኋል በማለት በማጭበርበር ገንዘቡን ሲቀበል ፖሊስ በደረሰው ጥቆማ በቁጥጥር ስር ሊውልም ችሏል። ፖሊስ ጉዳዩን በአፋጣኝ ምርመራ በማጣራትም ለአቃቢ ህግ የላከ ሲሆን አቃቢ ህግም በወንጀል ህግ 692 በአታላይነት ክስ የመሰረተበት መሆኑ ተገልጿል። በአቃቢ ህግ የቀረበው ክ ሳይንቲስት፣ የተመለከተው የግራዋ ወረዳ ፍርድ ቤትም ሚያዚያ 22 ቀን 2017 ዓ ም በዋለው ችሎት ከሳሽ ተከተል ነጫሽ አሳሳች የሆኑ ነገሮችን በመናገር የራሱን ማንነት ሰውሮ በሌሎች የስራ ኃላፊዎችና አመራር አካላት ስም የማታለልና ማጭበርበር ተግባር መፈጸሙ ሙሉ በሙሉ በማስረጃ በመረጋገጡ በፈጣን ችሎት በአንድ ዓመት ከስምንት ወር ስርዓትና በሁለት ሺ ብር መቀጮ እንዲቀጣ የግራዋ ወረዳ ፍርድ ቤት ውሳኔ ማስተላለፉን ከወረዳው አቃቤ ሕግ የተገኘው ማስረጃ አመላክቷል። ዘገባው የኤደን ሽመልስ ነው። ከተማሪዎች የማደሪያ ክፍል የሞባይል ስልኮችና ላፕቶፕ የሰረቁ ግለሰቦች በቁጥጥር ስር ዋሉ። የወንጀል ድርጊቱ የተፈጸመው ሚያዝያ 13 ቀን 2017 ዓ ም በአራዳ ክፍለ ከተማ ወረዳ 9 ልዩ ቦታው በአዲስ አበባ ዩኒቨርሲቲ አራት ኪሎ ካምፓስ ቅጥር ግቢ ውስጥ ከሚገኝ የተማሪዎቹ ማደሪያ ወይንም ዶርሚተሪ ከሌሊቱ 8 ሰዓት ተኩል ገደማ ነው። ተከሳሾች ኃይለማርያም ደጉና ተመስገን ጌትነት የተባሉ ከዚህ ቀደም በዩኒቨርሲቲ ካምፓሱ ተማሪ ነበሩና ተመርቀው የወጡ ሲሆን በተጠቀሰው እለት ወደ ተማሪዎች ማረፊያ ክፍል ዶርሚተሪ በመግባት ንብረትነታቸው የተማሪ ኤርሚያስ ክንዳለምና እዮብ ስማቸው የሆኑ ግምታቸው 15ና 11ሺ ብር የሚያወጡ ሁለት ሞባይል ስልኮችን እንዲሁም ግምቱ 43ሺ ብር የሚያወጣ አንድ ላፕቶፕ ሰርቀው በግቢው ውስጥ ከሚገኝ መጽዳጃ ቤት አካባቢ እቃውን ሰውረዋል። ነገር ግን በሰዓቱ በተማሪዎቹ ዶርም አካባቢ ከተፈጸመው የስርቆት ወንጀል ጋር ተያይዞ በተፈጠረው ግርግር በጥበቃ ስራ ላይ የሚገኙ የግቢው ፖሊስ አባላት በሚመጡበት ወቅትም ተከሳሾች በአጥር ዘለውል ማምለጥ ሙከራ ቢያደርጉም ባለመሳካቱ ምክንያት በቁጥጥር ስር ሊውሉ መቻላቸውን የአራዳ ክፍለ ከተማ ፖሊስ መምሪያ ገልጸዋል። በወቅቱም የንብረቶቻቸውን መጥፋት ያወቁት የግል ተበዳይ ተማሪዎች በስልኮቻቸው ላይ ተደጋጋሚ ጊዜ በመደወል እቃዎቹ ከተደበቁበት መጽዳጃ ቤት አካባቢ ጥሪ መሰማቱ እቃቸውንም በዚሁ ምክንያት ሊያገኙ ችለዋል። የወንጀል ድርጊቱ መፈጸም መረጃ የደረሰው የአራዳ ክፍለ ከተማ ፖሊስ መምሪያ ተከሳሾችን በቁጥጥር ስር በመዋል ተገቢውን ምርመራ ተግባር ሲያከናውንም ል ፖሊስ በተከሳሾች ላይ ተገቢውን ማስረጃ በማደራጀትም በአቃቢ ሕግ በኩል ክስ እንዲመሰረት ያደረገ ሲሆን ተጣርቶ የቀረበለትን የወንጀል ምርመራ መዝገብ የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሶስተኛ ፈጣን ወንጀል ችሎትም ሚያዝያ 24 ቀን 2017 ዓ ም በዋለው ችሎት እንደ ወንጀል ተሳትፏቸው ኃይለማርያም ደጉን በሰባት ዓመት እንዲሁም ተመስገን ጌትነትን በአራት ዓመት ከስድስት ወር እስራት እንዲቀጡ ወስኖባቸዋል። በትምህርት ተቋማት አካባቢ ያለውን የደህንነት ሁኔታ መጠናከር እንዳለበት የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ የጥበቃ ባለሙያዎቹ ወደ ግቢው የሚገቡና የሚወጡ ማንኛቸው ሁለቱም ግለሰቦች መታወቂያ በሚገባ ማረጋገጥ እንዳለባቸውም አሳስበዋል። የሀገር ውስጥ ጉዳዮቻችን እዚህ ጋር አብቅቷል። የተከበራችሁ ተመልካቾቻችን፣ በማስከተል ወደ ባህር ማዶ ጉዳዮቻችን ነው የምናመራው። በቅድሚያም እስራኤል እስራኤል የጋዛውን ጦርነት ለማጠናከር ና የውጊያ አድማሷን ለማስፋት ተጠባባቂ ወታደሮቿን ጥሪ ልታደርግላቸው መሆኑን ተሰምተዋል። እስራኤል በጋዛ ስርጥ ላይ የምታደርገውን ዘመቻ ለማጠናከር እና አድማሷን ለማስፋት በአስር ሺዎች የሚቆጠሩ ተጠባባቂ የጦር አባላት ጥሪ ልታደርግ መሆኗ የጦር አዛዧ የአልዣሚር ገልጸዋል። እሁድ ዕለት የወጣው መረጃ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን ለመቀጠል ቃል መግባታቸውን ተከትሎ ነው። ምንም እንኳ ከእስራኤል ውስጥ የሚሰሙ ድምፆች ታጋቾችን የሚያስለቅቅ እና ከ50 ሺህ በላይ ፍልስጤማውያን ያለቁበት ጦርነት በሰላም ስምምነት እንዲቆም ቢጠይቁም ኔታንያሁ ግን ጦርነቱ እንደሚቀጥል አረጋግጠዋል ተገልጿል የእስራኤል ጦር አዛዥ በሰጡት ማብራሪያ በዚህ ሳምንት በአስር ሺ ለሚቆጠሩ በቂ ወታደራዊ ስልጠና አግኝቶ ጠባባቂ ብለው ለተያዙ እስራኤላውያን የጥሪ ወረቀት እንልካለን ያሉ ሲሆን ይህም ጦርነቱን በተጠናከረ አቅም ለመቀጠል ና የውጊ አድማስ ለማስፋት የሚያግዝ ነውም ብለዋል አክሎም የምናደርገው ዘመቻ በማጠናከር በጋዛ ውስጥ ተይዘው የሚገኙ ዜጎቻችን እንዲለቀቁ ጫና እናደርጋለን ያሉ ሲሆን የት ጠባባቂ ጦር ጥሪ ተከትሎ የእስራኤል ጦር በተጨማሪ ቦታዎች ላይ ዘመቻ ያካሄዳል ሲሉም ተደምጠዋል በመጨረሻም አንድ አስገራሚ ጉዳይ እንንገራችሁ። አንድ የፍሎሪዳ ሰው ሶስት ሚስቶችን በማግባቱ ምክንያት በቁጥጥር ስር ውሏል። ሄንሪ በመባል የሚታወቀው ግለሰብ ሆነ ብሎ አግብተው የፈቱ ሴቶችን በማጥመድና ራሱን ተወዳጅና ርኅሩኅ ሰው አድርጎ በማቅረብ ሶስት ሴቶችን ተዋውቆ ትዳር መመስረት መቻሉ ተነግሩ ተገልጸዋል። የፍሎሪዳ ነዋሪ የሆነው ሰው በቁጥጥር ስር ሊውል የቻለውም በተመሳሳይ ጊዜ በተለያዩ ሶስት የአሜሪካ ግዛቶች ሶስት ሚስቶችን በማግባቱ ሲሆን ይህ ሁሉ ሲሆን ደግሞ እንስቶቹ የሚያውቁት ምንም ነገር አልነበረም ስል ኤቢሲ ኒውስ ዘግቧል። አሁን ላይ ሄንሪ ቤስቲ ጁኒር የተባለው ሰው በወንጀል የተከሰሰ ሲሆን ክስ ሊመሰረትበት የቻለውም ከእንስቶቹ አንዷ ሌሎች ሚስቶች እንዳሉት ማወቋን ተከትሎ ነውም ተብሏል። እንደ ዘገባው ከሆነ ሄንሪ እንደ ባምብልና ቲንደር በመሳሰሉ ሰዎች የፍቅር አጋር በሚፈልጉባቸው ድረ ገጾች አግብተው የፈቱ እንስቶችን የሚያፈላልግ ሲሆን ለዚህ ይጠቅመው ዘንድ ደግሞ ራሱን በሴቶች ዘንድ ተወዳጅ እንዲሆን አድርጎ ያቀርብ ነበርም ተብለዋል። ሄንሪ አክሎም በሲንደር መለያው ላይ ቆንጆ የሆነች የሕይወት ከፍታና ዝቅታን የምትረዳ ትዳር የምትፈልግ ታማኝ የሆነች ለቀልድ ጊዜ የሌላ ሴት ፈልጋለሁ የሚል መልእክት ያሰፈረ ሲሆን በዚህም የብዙ ሴቶችን ትኩረት ስበዋል። ነገር ግን ችግሩ የሚመጣው ከዚህ በኋላ ነው። ሄንሪ እንስቶቹን ካገባቸው በኋላ የጋራ የባንክ ሂሳብ ቁጥር እንዲከፍቱ የሚያደርግ ሲሆን በዚህም ጥርጣሬን ጭሯዋል። ከዚህ ባሻገር ምንም እንኳ መጀመሪያ ላይ መልካምና ሩህሩህ ሆኖ ለመቅረብ ቢሞክርም ኋላ ላይ ግን እንስቶቹ ላይ አካላዊ ጥቃት ማድረስ መጀመሩም እንስቶቹ ገልጸዋል። በዚህም ከሚስቶቹ አንድ ሲሞኔል በሄንሪ ላይ ክስ የመሰረተች ሲሆን በዚህም ግለሰብ በቁጥጥር ስር የዋለ ሲሆን ያደረሰባትን አካላዊ ጥቃትና በትዳር ላይ ትዳር መመስረቱንም ለፍርድ ቤት አስረድታለች።